ቪዲዮ ውጭ ጨርሳለሁ። ችግር የለም። ነገሩ ስለሚገባ ሊሆን ይችላል። ችግር የለም። ፉዬ ምን ነካ? ምን ነካ ነካ እንዴ? በአዲሱ ቤት ቡና አፍሌልን፣ ጋብዥን፣ ጥሪን ቤት ለእንቦሳ እንበል አንቺን። ቤት ለእንግዳ በይ ነው የሚባለው።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 እንግዲህ ትናንትና ማታ ፍቅርዬ ቪዲዮ ለቃ ነበረ። የእሷን ሼር አድርጌዋለሁ። እኔ ግን የመስራት ሀቢታይቴ ተዘግቶ ነበረ ማለት ነው እና ስለመጣችልን በጣም ደስ ብሎኛል። በናፍቆት በጉጉት እየጠበቅናት እንደ ውርውር እያለች አስቸገረችን። በሳምንት አንዴ የኔን አፍቆት እንኳን ደናመጣሽልኝ። በቃ በቀ በቀ ውበት ጨምሮ ምትመጩ ነገር ራሱ እንጃ። ሳስበው እንደው በስስት ነው እኮ ምናሽ፣ እኛ እህቶችሽ ማለት ነው፣ ታላላቀ እህቶችሽ በስስት ነው የምናየሽ። ኔ ቆንጆ የትናንትናው ቪዲዮ ላይ የታችኋለ እንግዲህ ፍፍዬ፣ ሌላ ሰው ማንም የለኝ ብላ ፍፉን እንደ ጠራች አይታችኋል። ትክክለኛ ውሳኔ ነው ፍቅር እየወሰነችው። ከሌሎች ከሌላ ሰው ይልቅ ከፍቅር ለፉፉ ፉፉ ለፍቅር ስለሆነ ያሉት እሱ መጥራቷ በጣም አድንቅያት አለሁ ማለት ነው። ከዛ ውጭ ደግሞ ወንድሟ መከታው ትንሹ ደግሞ ፍቅርዬን ለመጠበቅ እያደረገው ነገር እንደሆነ ተናግሯል። ፍቅርዬ ግን ለዚህ በጣም ደስ የሚል ምላሽ ሰጥታለች። እኔን የሚጠብቀን የማያንቀላፋው አምላክ እግዚአብሔር ነው ስትል ተናግራለች። የማይዋሽና የማይካድ ሀቅ ነገር ቢኖር እሷንም ሆነኛን የሚጠብቀን የፈጠረን አምላክ ነው። ሚሊየን ጋርድ ቢኖራችሁ፣ ሚሊየን ብር ቢኖራችሁ ምንም ምንም ዋጋ የለውም እግዚአብሔር ካልፈቀደው እግዚአብሔር ማድረግ እንትን ካላለ በስተቀር የሰው ጥበቃ የትም አያደርስም። እኛ በተለምዶ ራስህን ጠብቅ፣ ራስሽን ጠብቂ እንላለን። ሰው ራሱን ጠብቆ አያድንም። ምናልባት ከዛ ነገር ራሱን መጠንቀቅ ካለበት ሊጠና የሆነ የራሱን ነገር ሊያደርግ ይችላል። ሰበብ ግን እግዚአብሔር ነው። ጠባቂ ግን እግዚአብሔር ነው። ብዙ ጊዜ ገጥሟችሁም ይሆናል አንድ መኪና ውስጥ ሰዎች የሄዱ መኪና ተገልብጦ ሁሉም ሰው ሞቶ አንድ ሰው የሚተርፍበት ተአምራል ሌላ ደግሞ አሁን በባለፈው ራሱ በደረሰው የመኪና አደጋ ሻሸመኔዎቹ ላይ ባሏ ሹፌር ነው። እንግዲህ ኦርቶዶክሳውያንን ወደ ንግሥ በዓል ይዞ ሄዶ ሲመለስ እሱና ልጁ ህይወታቸውን አጥተዋል። ባለቤት ብቻዋን ቀርታለች። ይሄ በምን ተአምር ነው? እግዚአብሔር ያንቺ ነፍስ ገና ናት፣ መቆየት አለባት ስላለ ምንድን ነው ያደረገው? መኪናውን ሞልቶ አስቡት። እንግዲህ የሹፌር ሚስት ሆናችሁ የባለመኪናው ባለቤት ሆናችሁ፣ አንድ ሰው አስወርዳ ወይም ደግሞ እንደው በትርፍም ቢሆን ተጭና መሄድ ስትችል፣ በፍጹም ይሄንን አላደርገውም፣ የበረከት ስራ ነው የሚሰራው። ስለዚህ እኔ በብር ከፍዬ እሄዳለሁ ብላ ነፍሷን መዳን ስላለበት እግዚአብሔር ማዳን ስለፈለገ እሷን አተረፋት ማለት ነው። አያቸው እግዚአብሔር ምንም ነገር ሲያደርግ ለምክንያት ነው። ስለዚህ የሚጠብቃችሁ እግዚአብሔር እንጂ በራሳችሁ ወይም ደግሞ ገንዘብ ስላላችሁ ጋርድ በመደርደር እንዳልሆነ ፍቅርዬ አስረግጣ ተናግራለች። ጠላቶች ሚሊየን ቢሆኑም እንኳን የሚጠብቀኝ እግዚአብሔር ነው ብላለች። ስለዚህ የሚጠብቃት እግዚአብሔር ስላለ ምንም አይነት ጭንቅ እንዳይገባችሁ፣ ቤተሰቦቻችን ማለት ነው። ምክንያቱም ብዙ ብዙ ብዙ ነገር ለፍቅርዬ ብዙ እየተመኛችሁ እየተመኛችሁ ያላችሁ አላችሁ። በዚህ አጋጣሚ ደግሞ በጣም መናገር የምፈልገው ነገር ቢኖር የኛ ፋንድሻ ፋሚሊዎች ሆናችሁ ይህን ሰሞን እንኳን ደስ ያላችሁ እያላችሁ እዛ ሰፈር የሰርግ ማሽቃበጥ በቲክቶክ ላይ የፖስተታችሁ ያላችሁ ልጆች ተቆጠቡ። ምክንያቱም ይሄ ደስታ የፍቅርዬ ቢሆን አይደለም እንኳን ደስ ያላችሁ ሊሉን ቀርቶ ሊሉት ቀርቶ። በሰርጓ ላይ የሆነ ነገር የሚያደፈርስ ነገር እንደሚመኙ ነው ምነግራችሁ፣ ማለት ነው የወጋ ቢረሳ የተወጋ ረሳ ይላል ያገሬ ሰው እና ለፎሎም ከሆነ የፈለጋችሁት ፋንድሻ ፋሚል የሚለውን ስማችሁን ሰርዛችሁ ማሽቃበጥ ትችላላችሁ፣ አያገባንም። ግን ደግሞ ለፎሎ ካልሆነ ደግሞ እንደዚህ አይነቱ ነገር እኛ በሰው ደስታ እንከፋም፣ እንኳን ደስ ያላችሁ፣ አያገባንም። ግን በአካውንታችን የማሽቃበጥ መብት የለንም። ገባቸው እያየ ወይ ስለሆነ ነው የኛ ልጆች። በቃ በጣም ፊንፊን ያላችሁ አላችሁ ማለት ነው እና እየሳቁባችሁ መሆኑን አትዘንጉ። እነሱ ተረድተዋችኋል። መልካም ስለማያስቡ ተኝተው ስለማያድሩ ተረድተዋችኋል። ልጆቹ እኮ ሰላም ናቸው ለምትሉት ደግሞ አዎ እናምናለን፣ ሰላም ናቸው፣ ስራ ሰሩ ተለያዩ፣ ኦኬ። ግን ደግሞ ሰላም ቢሆኑም እንኳን እነሱን የሚከተሉ ኦዲየንሳቻቸው ግን በግ ሳይሆኑ የሚታለው ላሞች ስለሆኑ ምንም ለማድረግ አይመለሱም። ፍቅርዬ እኮ ጨክና ፍላጎት ኖራት ዱባይ መታ ቢሆኑ እኮ ምን ሊያደርጓት እንደፈለጉ ሲናገሩ ነበር። አይታችኋል አይደለ? እና እኛ ምን ቤት ነን? እና ነው የእኛን ልጅ እንደ ጠላት በሚያዩበት ቤት እንኳን ደስ ያላችሁ ልልልልል። በዛ ላይ ደግሞ ኦርቶዶክስ ሆናችሁ የምታጨበጭቡት አብርሽ ትናንትና ነገረን ልትሉ ነው። በጣም ላይቭ ተቆርጦ መጡ አይቼ ነው ላይቭ ማታ ላይ የምንደግሰው እኛ የምንበላው እኛ የምንገባው እኛ፣ ግን በጎን ለእናንተው ነው የሚነግራችሁ። ምክንያቱም ገንዘቡ የእናንተው ስለሆነ ማለት ነው። የምትጃጅ ያሉት እናንተው ስለሆናችሁ፣ መዳም ቤት ቁጭ ብላችሁ እየተጠገረራችሁ ብራችሁን የምትመነዝሩት እናንተ ስለሆናችሁ፣ እኔ በአብርሻ አልዘክርም። ምክንያቱም ከሰጣችሁትን የሚል ማንም የለም። እንኳን ትንሹ ድሃ አብርሃም ቀርቶ አለህ ሙዴ የኢትዮጵያ እንግዲህ ሀብታም ማለት ነው። እሱ ብሰጡት እንኳን አይጠላም። ገንዘብ የሚጠላ ሰው የለም። ኪሱ እስካስገባችሁለት አብርሃም ሌባ አይደለም። በቃ ወዳችሁ ፈቅዳችሁ እስከሰጣችሁ ድረስ ወደሽ ከተገፋሽ ቢረግጦሽ አይክፋሽ ይላል የሀገሬ ሰው እና ስትጃጃሉ የሰጣችሁትን ብር ገና ቤት እንገዛለን። ለምን ፕሌን የግሉ ፕሌን አትገዙለትም? የግል ፕሌን አይሻልም? እንደፈለገው እንዲመጣ እንዲሄድ ማለት ነው። እናንተም እንግዲህ እንዳትቸገሩ ምናልባት ምናልባት እንደው የነዳጅ ብቻ እየሞላችሁ በአስተያየት ወደ ሀገራችሁ እንዲወስዳችሁ ማለት ነው። መጨረሻ ላይ ሜትኬት እራሱ እንደምታጡ ስለማምን ነው እኔ ስለዚህ ወደ ራሳቸው ብትመለሱ መልካም ነው። እኛ ደስታቸው ሳይሆን ያሳዘነን የእናንተ በግ መሆን ነው ያሳዘነን ማለት ነው። ለማንኛውም ፍቅር እየበለቀቀችው ቪዲዮ ለሁላችንም መልስ የሚሆን ነገር ተናግራለች። ጠባቂያችን እግዚአብሔር ነው። ሲቀጥል ደግሞ ፉፉዬች ጠጋጠጋ ዕቃ ለማንሳት ነው አለ የሀገሬ ሰው። ቤት አለ አሳቃኝ ቤት እንትን ብለሽ ነው አለ ቀይረሽ ነው አለ። በቃ ራስሽን ጠብቂ። እኔ የሚያስቀኝ ፉፉ ምንም አለ ሳቆ ነው ፈግግታውን የሚያስቀኝ ቤት ቤቱ እንደማያዝን ብዬ ማለት ሲስቅና፣ በማንኛውም ለማንኛውም እንግዲህ አንዳንድ ፍንድቅ የሚያርጉ ኮሜንቶችም እያየሁኝ ነበረ። ካሜራ ሲዘጋፉ ብዬ ይመለሳል፣ ቤቱን አብረው ያስተካክላሉ ምናምን። በቃ ብቻ የኛ ልጆች ብላችሁ ፈታ የምታደርጉ ነገር በጣም ደስ ይለኛል። ያው አንዳንዶች ደግሞ እንግዲህ ሁሉን ነገር በጠማማ ጎን የምታስቡትም አንዳንዴ መልካም ነገርን ለማሰብ እንሞክር። ጠማማነት ምንጊዜም ጠማማነት ነው። በጣም ጠምሞ መቅረትም ስላለ ሁሌ ያን ጠመ በነገራችን ላይ እናንተ የጋርዱ መስቀል እንዴት ነው የሚያምረው! አሁን ያየሁት የምር ቪዲዮ እየሰራ ፎቶ ላይ ነው ያየሁት። እኔ ሰው ማየት ያን ያክል እንትን አይለኝም፣ ከልቤ አላይም ሰው። ስለ ቪዲዮ ታርጌት ብቻ ነው ፍቅሪ ብቻ ላይ ነው አሁን እያየሁት። እዚህ ፎቶ ላይ መስቀሉ ዋው! ለማንኛውም ቤተሰቦችዬ እንግዲህ ሁላችን በያለንበት ይጠብቀን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለሆሳዕና በዓል አደረሳችሁ። ምክንያቱም በወሬ መሀል እንዲህ ላለ ማለት ብዬ ነው እንጂ። ለማንኛውም እወዳችኋለሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንወዳችኋለን። መልካም ጊዜ።